ሰላም አሌይኩም ረህመቱላሂ በረካቱ። እቻና ቤተሰቦች እንደምናላቸው ሰላም ሰላም ብያለሁ። ክርስቲያን ወገኖች እንዴት ናቸው? ሁሉ ሰላም። ዛሬ በአዲስ ቪዲዮ ተከስተናል። ተልባ እያቸውን ጥቁር ተልባ። እንግዲህ ስንቶቻችንን የተልባን ጥቅም የምናውቀው ነገሩ፣ በአሁኑ ሰዓት እድሜ ለሶሻል ሚዲያ ሁሉን ነገር እናውቃለን ብዬ አስባለሁ። እስኪ ዛሬ ተልባ ልንቆላ ነው። ብዙዎቻችን ያቆላሉ ነው ራሱን ንችልም አለን ዛሬ ከኔ ጋር ናችሁ ተልባ እናዘጋጃለን ማለት ነው። እሺ እዚህ ጋር ምጣድ አዘጋጅቻለሁ። በእንጀራ እንጀራ ምጣድ ነው የምቆላው። ክዳን ምናምን ስለሚያስፈልገው በደንብ ማለት ነው። ትንሽ ትንሽ እያደረግን ነው የምንቆላው። ሲበዛ ግማሹ ጥሬ ግማሹ እንትን ስለሚሆን በትንሹ እያደረግን ነው ማለት ነው። እንደዚህ በትንሽ አድርገን እንትን አድርገን እንቆለዋለን። አሁን እንግዲህ መንጣጣት ሲጀመር እንከድናዋለን። ምን እንደ ተልባትን ጣጫለች ለሌላ ሀገር ሲሰደድ። እሺ ቤተሰብ፣ ያው እንግዲህ ተልባችንን ቆልተን ወግጠን መተናል ማለት ነው። በዚህ ሁኔታ አያችሁት፣ በጣም ማረር የለበትም። በቃ እንደዚህ አድርጋችሁ እንደዚህ አድርጋችሁ፣ ከዛ በመፍጫ ትፈጩታላችሁ። እኔ በመፍጫ ነው የፈጫሁት፣ ቡና መፍጫ ላይ አይደለም፣ በሱ ማለት ነው። እና እንደዚህ እያደረጋችሁ ተጠቀሙ። ተልባ ደግሞ እንግዲህ ሁላችንም እናውቀዋለን ብዬ አስባለሁ የተልባን ጥቅም ብዙዎቻችን እናቃለን። እንግዲህ እንደው አንዳንድ ሰው ካልሆነ በስተቀር እኔ እንጃ። የተልባን ጥቅም ከገጠር እስከ ከተማ የተልባን ጥቅም ሁሉም ሰው ያውቀዋል ብዬ አስባለሁ። ተልባ ለብዙ ነገር ይሆናል። አራሶች እንትን ማነው ላራስ ይሆናል። በወተት ይፈላል ለገንፎ ቢሆን ራሱ ግን የሚገርመው ነገር አንድ ነገር እንደዚህ ቀለል አድርገን ስናየው ነው እንጂ ተልባ በሁሉም ነገር ሁሉም ቦታ መጠቀም እንችላለን። ለምሳሌ በእንጀራ ራሱ እንደዚህ አድርገን አሁን እንትን ብለን እንደዚህ በደንብ አድርገን እንደዚህ በዚህ ከለር ነው መቁላት ያለብን። መጥቆር የለበትም፣ ነጭም መሆንም የለበትም። በጣም ሲነጭ እንትን ሲነጭ አልኩ፣ በጣም ለወሬ መቸኮልኩ ነው። በጣም ነጭ ሲሆን እንትን ይላል በጣም ይለሰልሳል። እንደ ጅል ነገር ስለሚሆን ግን እንደዚህ በዚህ መልኩ ወቅ በዚህ መልኩ መቆላት አለበት ማለት ነው። እና ከፈለጋችሁ በእንጀራ መብላት ይቻላል። በጥብጣችሁ ገንፎ ራሱ እንደውም አሁን እኛ በተፈጥሮ እንደ ባህል አይተን በጣም የምንወዳለን ገንፎ፣ ሀበሻ ስንባል ማለት ነው። ሁልጊዜ በቅቤ ከመብላት በተልባ እንደዚህ ለጤንነታችንም ማለት ነው፣ ለጨቆራ መድኃኒት ነው፣ ለብዙ ነገር ማለት ነው። ሀታ ራሱ እንደዚህ በጣም ሳይበስል ጧጧት ጧት እንደዚህ አንዳንድ በባዶ ሆዳችሁ መጀመሪያ ውሃ ትጠጡና በባዶ ሆዳችሁ ለብ ያለ ውሃ አድርጋችሁ አንድ ብርጭቆ ብትጠጡት ሰውነትም ራሱ ይቀንሳል። አሁን በሶሻል ሚዲያ አሁን ብዙ ነገር እየተማር ነው ማለት ነው አሁን ተልባ ሰውነት እንደሚቀንስ አላቅም። ግን ያው ምግብነቱን ግን ለብዙ ነገር እንደሚጠቀም እንደምንመገበው ነው የማውቀው በብዙ ነገር አሁን በገጠር አካባቢ በጣም በብዙ ነገር እንጠቀማለን ቂጣ ይሰራበታል ቂጣ ይሄ ምንድን ነው የሚባለው ድርሚሶ ድርሚሶ ታውቃላችሁ ድርሚሶ ማን ነው የሚያውቀው እስኪጅ ወደ ላይ ድርሚሶ ይሰራበታል ማለት ቂጣ ይጋገርና በኖግ እንደሚሰራው ድርሚሶ የገጠር ልጆች በደንብ ታውቃላችሁ ብዬ አስባለሁ። ድርሚሶ እሱ እንደዚህ ይፈጭና ቂጣ በቂጣ ይታሻል ማለት ነው። እንደ ንኳ አንድ ቀን ሰርች ያሳያችኋለሁ። በጣም ነው የሚጣፍጠው፣ በጣም ማለት ነው። ትንሽ ስኳር ጣል አድርጎ አሪፍ ነው። እና በጣም ለብዙ ነገር ነው የምንጠቀምበት ማለት ነው። እና ተጠቀሙ። ተልባ ብዙ ቦታ ለብዙ ቦታ ይጠቅማል ማለት ነው። አታ ራሱ እንደዚህ ጨጓራችንን ሲያመን ቆልተን እንደዚህ፣ ባይቻል እንደዚህ ቆልቶ ማስቀምጡ ጥሩ ነው። በክዳም ባለው ነገር ክድን ክድ አደርጋችሁ ታስቀምጡታላችሁ። በፈለጋችሁ ሰዓት ለብ ባለ ውሃ ወይንም ደግሞ ቢፈላም ችግር የለውም ተክተክ አደርጋችሁ ታስቀምጡትና ትጠጡታላችሁ ማለት ነው። እንደዚህ አንድ ጊዜ አሁንን ይሄ በጣም ብዙ ነው። በጣም ብዙ ነው። ለብዙ ጊዜ እጠቀምበታለሁ። በጣም ብዙ ነው። ስገዛው ራሱ አንድ ኪሎ ነው። አንድ ኪሎ መሰለኝ ከገዛሁት እና አንድ ኪሎ እንኳን ግማሽ ኪሎ ነው። እንደዚህ ፍጭ አደርግ እና አስቀምጠዋለሁ። ፍሬዘር አደርጋለሁ። ክዳን ባለው እንትን በቃ እንደሱ አድርጌ ነው እንትን ምለው እና ምናልባት ጊዜ ያታችሁ እንኳን እራሱ በንትን ባይላችሁ ጊዜ ብታጡ እንደዚህ ልቅም ልቅም አድርጋችሁ አንድ ማንኪያ አንድ የሾርባ ማንኪያ ቃምተ አድርጉትና ውሃ ግጥም አድርጋችሁ መጠጣት። አሁን አንዳንድ ጊዜ ዝም ብሎ ድንገት ጨጓራችንን ያመናል። የሆነ ነገር ወይ ጭምድድ ምናምን ወይ ምግብ በሰዓት ባለመብላት ብቻ በሆነ ነገር ጨጓራችንን ሲያመን ያችን አንድ ሾርባ ማንኪያ እሱን ትቅሙና ውሃ ትጠጡበታላችሁ ማለት ነው። እና በጣም አሪፍ ነው፣ በጣም ማለት ነው። ለብዙ ነገር ያገለግለናል ተልባ። እንደ ቀላላትት ያው የምትችሉ ሰው ቤት እንኳን አሁን እኔ አሁን የሚራሱ ፍሪደም ስላለኝ ነው እንጂ ሁሉም በየሰው ቤቱ ላይ መቸው ይችላል። ሁሉም ደግሞ በስራ ቦታው ፍሪደም ያለው ሰው ይኖራል ብዬ አላስብም። ከስንት አንድ ነው። አይደለም እንኳን ይሄን አዘጋጅቶ እንትን ማለት ቀርቶ ለምንበላው ምግብ እንኳን ተሳቀን የምንኖር እህቶቻችን አሉ። እና የምትችሉ ግን እንደዚህ አድርጋችሁ ተጠቀሙ ማለት ነው። እኔ አሁን ምንድን ነው መስራት የምፈልገው? አሲር መስራት ፈልጋለሁ። በሱ አብረን እናያለን ማለት ነው። አሲር ነው መስራት የምፈልገው ዛሬ ማለት ነው። እሺ አሁን ኩባያው ወተት አለኝ። ያን እናንተ የምትፈልጉትን ያህል ማድረግ ትችላላችሁ፣ ግን ኒሮ ያህል ነው ደፋሁት። ከዛ እንጨምራለን እናንተ የምትጨምሩትን የምትፈልጉትን ጨምሩ ወይንም ማር መጨመር ትችላላችሁ፣ ስኳር የፈለጋችሁትን። እኔ ግን ምንም አልጨምርም። ያው እንትኑ ላይ ጨዋለሁ በወተት ነው እን መምታት የሚፈልገው አልበለዚያ ደግሞ ተምር ተምር ትጨምሩበታላችሁ ማለት ነው። ከዛ እንደዚ ካደረግን በኋላ እንመታዋለን። በመምቻ ባለን ነገር መምታት ይቻላል። ምንድነው፣ ክደን ባለው እቃ መምታት ይቻላል። በእንቁላል መምቻ መምታት ይቻላል። በፈለጋችሁት መምታት ይቻላል። በበደል ማጥራለን። አሁን በነገራችን ላይ ይቺ መምቻ ስለማይመቸኝ ባንዲጄ ያንሽ ተመተዋለሁ በደንብ በመመታት አለበት ማለት ነው በደንብ አያችሁት እንደዚህ መዋፈር ከፈለጋችሁ አዋፈሩት ግን እንደዚህ ሲሆን ነው ቆንጆ ማለት ማር ጨምሩበት ወይንም ስኳር ያገኛችሁትን ያላችሁን ጨምራችሁ ተጠቀሙ ማለት ነው እዚህ ጋር ተልጅ ጫምር ያለው አሁን ብርድ ስለሆነ ትንሽ ይበቃናል። በረዶ ማለት ነው። አሁን ብርድ የመጣ ነው። እናንተ ሰላም ይኸው ግን ይመስላል እንግዲህ ዛሬ

በላይክ እናያለን ማለት ነው። ላይክ ሸር እያደረጋችሁ ሲበኮመንትም በኮመንትም አሳውቁን ማለት ነው። ይሄን ይመስላል የዛሬው የተልባ ጁሳችን ማለት ነው። ማር ጨምሩበት። እኔ ግን ምንም ነገር አልፈልግም። አሁን አንዳንድ አንድ ብርጭቆና ሴትዮችን እንለጥጠለን ማለት ነው። በቃ እና እንደዚህ እያደረጋችሁ ጠጡ ቤተሰቦች የታባቱ ለጤንነታችንም አንዳንድ ጊዜ ይሄ ደግሞ ኦርጋኒስት የሆነ ነገር አንደኛ ይጠቅመናል ማለት ነው። ይሄ የታሸጉ ምግቦች ምናምን ያሲሩ ምኑ ጥሩ አይደለም፣ እና እንደዚህ እያደረጋችሁ ጠጡ። በሶ እኔ አሁን እዚህ ጋ ምን አደርጋለሁኝ፣ ዛሬ ስላልፈለግኩኝ ነው እንጂ በሶ ጨምርበታለሁ። ከበሶ ጋ አንድ ላይ በጣም የሚገርም ነው እሱ። ደግሞ በሶ ጋ ደግሞ ጨምራችሁ አሁን ለምሳሌ ሶስት ማንኪያ ያው እንደ ወተታችሁ ማለት ነው። ሶስት ማንኪያ በሶ እንትን ላይ ተልባ ላይ አንድ ማንኪያ የአንድ የሾርባ ማንኪያ በሶ ጨምሩበት። በጣም በቃ የሚገርም ጣዕም ነው ያለው ማለት ነው ትወዱታላችሁ። እንሻላ እስኪ እንግዲህ በላይክ አሳውቁን ማለት ነው። እናመሰግናለን።